ሪፎርሙ በኋላ ለፖሊስ ለማጠናከር ከተሰራው ስራዎች አንዱ ይሄ ፖሊሱን በደንብ ስልጠናውን ከመጨመር አንጻር ሁሉንም ነገር አሪፍ አድርጎ አእምሮ የዳበረ አካል በቃ ደግሞ የጠነከረ የፖሊስ አባላትን እያፈሩ ይገኛሉ። ፖሊስን በቴክኖሎጂ አሁን ብዙ ነገሮች አሁን በተለይ በፌዴራል ፖሊስ የተሰሩ ብዙ ነገሮች አሉ። እነሱም ደግሞ አንዱ የፎሬንሲክ ምርመራ ሁሉም ነገር ኢትዮጵያ ውስጥ ኤኔ ምናምን ጀምር ተደርጓል። ሁሉም ነገር ደግሞ በካሜራ እይታ ሁሉም በዳበረ በእውቀት በሁሉም ነገር በተስተካከለ ሁኔታ ነው የተደረገ ያለው። ስለዚህም ደግሞ በፖሊስ አሁን ላይ ባለው አቅም በጣም ጥሩና የተሻለ ነው ብዬ ነው የማስበው። ፖሊስ ባለበት ሁኔታ በጣም ከፍተኛ ሁኔታ ላይ ነው አለ። ስለዚህ እኔ በጣም ደስ ብሎኛል። በዚህ ማለት ነው አሁን ያለውበት የፖሊስ አቋም በጣም ከፍተኛ ነው። ከዚህም በፊት የነበረውና አሁን ያለው በጣም ከፍተኛ ነው። ስለዚህ ይሄ በጣም ደስ ብሎኛል እኔ በራሴ ማለት ነው። በተቋማችን እንደምናየው ማለት ነው ብዙ ነገር አልነበሩም ከዚህ በፊት፣ አሁን በተሽከርካሪ ምናምን በዚኛው ለውጥ በጣም አግኝተናል። ከትላንት ከነበረበት ዛሬ በተሻለ ጥሩ ነገሮችን እያየ ንገራል በቴክኖሎጂ በአይሲቲ በተለያዩ ሙያዎች አባሎችን በመቅጠር ተቋሙ እያሰራ ነው ያለው እየሰራ ነው። በተለያዩ ፊልዶች፣ በተማርንበት ፊልድ ተቋሙ እየቀጠረን ስራዎችን በአግባቡ በብቃት በምንፈልገው ሙያ ስራዎችን እየሰራናለ ነው ከፊቱ በጣም በተሻለ የፖሊስ እድገትን በትልቅ ደረጃ ላይ በዚህ ማለቴ በጣም እኔ እንደ ራሴ በጣም ትልቅ እድል ነው የምለው እና ደግሞ ያው ብዙ ከቴክኖሎጂዎች ጋር ተገናኝቶ ብዙ ሀገራችን በአሁን ላይ በጣም በትልቅ እድገት ላይ ነው የምትገኘው እና በጣም ደስ የሚል ነው። እኛ ያው ሁሌ ህዝባችን ለማገልገል በታማኝነት ቆመናል እና በሰነጠል ነው እና በአስተማሩ ወይም በዚህ ባቀሰፍ ነው ሙያ ለሀገራችን ትልቅ ውለታ እንድንከፍል ወይም ደግሞ ለሀገራችን ትልቅ መስዋዕት እንደምንከፍል ከአሁኑ ዝግጁ ሆነን በቃ ለማላ ገብተን ለወደፊትም ሀገራችን እናገለግላለን ማለት ነው። የፖሊስ ሚና ታማኝ ነው፣ ቆራጡ ነው። ለህዝቡ ከራሱ ጥቅም የህዝቡን ጥቅም አስቀድሞ ሁሉንም መስራት ነው ያለበት ብዬ ነው ማሰቡ። ፖሊስ እንዲገነባ የተሰጠው ትኩረት በጣም ጥሩ ትኩረት ነው። ስለዚህ አሁን ከተሰጠው ይበልጥ የተሻለ